ዛሬ በዚህ ቪዲዮ ላይ እንዴት አድርገን የዩቲዩብ ቻናላችን ብቃቱን አሟልቶ ሞኔታይዝ ከሆነ በኋላ የምንከተላቸውን ስቴፖች እንዴት አድርገን መሙላት እንደምንችል እንመለከታለን። በዚህ ቪዲዮ ላይ የዩቲዩብ ቻናላችሁ ሞኔታይዝ ከሆነ በኋላ መከተሉ ያለባችሁን የተለያዩ አይነት ስቴፖች ወይም ደግሞ ቀደም ተከተሎች በዚህ ቪዲዮ ላይ አስመለክታችኋለሁ። እናንተ ደግሞ እስከ መጨረሻው ድረስ ይህንን ቪዲዮ እንድትመለከቱ ግብዣይን አቀርብላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ይሄንን ቻናል ሰብስክራይብ እንድታደርጉ ይህን ቪዲዮ ደግሞ ላይክ በማድረግ እንድትጀምሩና ለጓደኞቻችሁ ሼር እንድታደረጉላቸው በዚህ አጋጣሚ ላስታውሳቸው እወዳለሁ። አሁን ቀጥታ ወደ ቪዲዮዋችን እንሄዳለን። በመግቢያ ላይ እንደገለጽኩላችሁ አንድ ሰው የዩትዩብ ቻናሉ ብቃቱን አሟልቶ ክፍያ ማግኘት የሚጀምርበት ቦታ ላይ ሲደርስ ማለትም 1000 ሰብስክራይበርስ እንደዚሁም ደግሞ አራት ሺህ ፐብሊክ ዋች አወር ላይ ሲደርስ አሊያም ደግሞ 1000 ሰብስክራይበርስ እና 10 ሚሊዮን ሾርት ቪው ማግኘት ሲችል እና ይሄ ደግሞ ብቃቱን አሟልቷል ብሎ ዩትዩብ ሲያረጋግጥለት ከዛ በኋላ የሚከተላቸው ስቴፖች ወይም ቅደም ተከተሎች የትኞቹ እንደሆኑ ዛሬ አብረን እንመለከታለን። እርግጥ ነው ይሄንን ስላችሁ የኔ ቻናል ይሄንን ብቃቱን አሟልቶ ባይሆንም ሆኖም ግን ባለፈው በሆነ ቪዲዮ በሰራውላችሁ ቪዲዮ ላይ የሁለተኛው ቻናሌ እንዴት ብቃቱን አሟልቶ የተለያዩ አይነት ፎርሞችን እንዴት እንደሞላ የሚገልጽ ቪዲዮ ይዤላችሁ ቀርቤ እንደነበር ይታወሳል። ስለዚህ እናንተ የዩቲዩብ ቻናላችሁ ብቃቱን አሟልቶ ገንዘብ መከፈል የሚጀምርበት ቦታ ላይ ሲደርስ እንዴት አድርጎ ገንዘብ ክፍያው ማግኘት እንደሚችል የተለያዩ ቀደም ተከተሎችን በየትኛው መሰረት መከተል እንደሚገባው ዛሬ አብረን እንመለከታለን። ስለዚህ አንድ ሰው የዩቲዩብ ቻናሉ ብቃቱን ሲያሟላ ቀደም ሲል እንደነገርኳችሁ አንድ ሺህ ሰብስክራይበርስ እንደዚሁም 4000 ቫሊድ ፐብሊክ ዋች አወርስ ሲያገኝ፣ አለበለዚያም ደግሞ 1000 ሰብስክራይበርስ እና 10 ሚሊዮን ሾርት ቪው ሲያገኝ የዛ ጊዜ ዩቲዩብ በራሱ ብቃቱን አሟልተሃል ይለዋል። ያ ማለት ደግሞ ቻናሉ ከዛ ጊዜ ጀምሮ ሞኔታይዝ ይሆናል ማለት ነው። ወይም ደግሞ በሌላ አባባል ገንዘብ መቁጠሩን ይጀምራል። እንግዲህ ለዚህ የሚከተላቸው ቀደም ተከተሎች ደግሞ ይኖራሉ። ምክንያቱም አንድ ሰው እነዚህን ሁሉ ብቃቶች ቢያሟላም ወይም ደግሞ የክፍያ ብቃቱን ቢያሟላም በአንድ ጊዜ ገንዘብ በእጁ ይገባለታል ወይም በአካውንቱ ይገባለታል ማለት አይደለም። ምክንያቱም ከዛ በፊት የሚያሟላቸውና ማን ነው የሚለውን አይደንቲቲውን እንደዚሁም ደግሞ የትኛው የገንዘብ ጣራ ላይ ደርሷል የሚለውን እያንዳንዱን የገንዘብ መጠኑን የሚገልጹ ከዛም በተጨማሪ ደግሞ ማስታወቂያዎች በምን አይነት መንገድ ይለቀቁ የሚለውን ነገር የሚገልጸው ደግሞ የጉግል አድሰንስ አካውንት መሞላት ስላለበት ማለት ነው። እንግዲህ እነዚህን ቅደም ተከተሎች አንድ በአንድ ዛሬ እንመለከታቸዋለን ማለት ነው። የመጀመሪያው እንደገለጽኩላችሁ የጉግል አድሰንስ ነው። ሆኖም ግን ከዚህ በፊት አንድ እንደዚሁ ላስታውሳቸው የምወደው ነገር አንድ ሰው አንድ ሺህ ሰብስክራይበርስን ባይገባ አምስት መቶ ሰብስክራይበርስ ከገባ በዩቲዩብ አዲሱ ማሻሻያ መሰረት ማለት ነው አንድ ሰው አምስት መቶ ሰብስክራይበርስ ካገኘና ሶስት ሺህ ፐብሊክ ዋች አወር ወይም ደግሞ ሶስት ሚሊዮን ሾርት ቪው ካገኘ ክፍያ የሚጀመርበት ሲስተም አለ። እርግጥ ነው አንድ ሰው አንድ ሺህ ሰብስክራይበርስ እና አራት ሺህ ፐብሊክ ዋች አወር ሲያገኝ የሚከፈልበት መንገድ እና አንድ ሰው 500 ሰብስክራይበርስ እና 3000 ፐብሊክ ዋቸ ወር ሲያገኝ የሚከፈልበት መንገድ ልዩነት አለው። ምክንያቱም አንድ ሰው በ500 ሰብስክራይበርስ እና በ3000 ፐብሊክ ዋቸር ወይም ደግሞ በ500 ሰብስክራይበርስ እና በ3 ሚሊዮን ሾርት ቪው የሚያገኘው ክፍያ ቀጥታ ቪዲዮ በሚታይለት መንገድ ወይም በሚታይበት በሚያገኘው ቪው መሰረት እና በሚለቀቅ ማስታወቂያ የሚደርሰው አይነት የክፍያ ሲስተም አይደለም። በዛ ወቅት የሚከፈለው በሜምበርሺፕ ወይም ደግሞ ሰዎች የሱ ሜምበር እንዲሆኑ በሚጋብዝበት መንገድ ከዛ በኋላም ደግሞ ላይፍ ስትሪም ላይ ገብተው በሚያገኛቸው ሱፐር ስቲከርስ፣ በሚያገኛቸው ሱፐር ቻት በሚመሳስሉ ነገሮች የሚያገኘው ክፍያ ይኖራል ማለት ነው። ስለዚህ ይሄ ተመልካቾቹ ፈንድ በሚያደርጉለት ወይም ደግሞ እንደዚህ አይነት ለአድናቆታቸው በሚሰጡት ቲፕ መሰረት ክፍያ ማግኘት ይጀምራል ማለት ነው። ሆኖም ግን አንድ ሰው ሙሉ ብቃቱን ሲያሟላ ማለትም 1000 ሰብስክራይበርስ እና 4000 ፐብሊክ ዋች አወር አሊያም ደግሞ 1000 ሰብስክራይበርስ እና 10 ሚሊዮን ሾርት ቪው ሲያገኝ ግን የዛ ጊዜ መከፈል የሚጀምረው በሚታይለት እይታ መሰረትና ጉግል በሚለቀው ማስታወቂያ ከዛ በሚገኘው ገቢ የሚያገኘው ገንዘብ ነው ማለት ነው። አሁን ወደ ዋናው እና ፉል ሞኔታይዝድ ሲሆን አንድ ሰው ቻናሉ ፉል ሞኔታይዝድ ከሆነ በኋላ የሚከተላቸው መንገዶች ነው ዛሬ የምንመለከተው እንግዲህ የሚከተላቸው መንገዶች በጣም ቀላል ናቸው ወደ አምስት የሚያክሉ መንገዶችን ነው መከተል ያለበት የመጀመሪያው ጉግል አድሰንስን እንዲሞላ ይጠይቃል ጉግል አድሰንስ ማለት ምንድን ነው እሱን አብረን እንመለከታለን ቀጥሎ ደግሞ ታክስ ኢንፎርሜሽንን እንዲሞላ ይገባዋል ወይም መሙላት ይገባዋል ከዛ የፔመንት መንገዱ አለ ወይም የፔመንት ሜተድ የሚባለው ከዛ ደግሞ አይደንቲቲ ቬሪፋይ የሚባል ነገር አለ ወይም ደግሞ ይሄ የአይደንቲቲውን የሚያሳውቅበት ማለት ነው ከዛ ፔመንት ትሬሾልድ የሚባል ደግሞ ወይ ሚት ዘ ፔመንት ትሬሾልድ የሚባል መንገድ ደግሞ አለ። ከዛ በኋላ ሰብሚት ዘ ሪኳየርድ ፎርምስ የሚባል ደግሞ ነገር አለ። እነዚህ አምስቱ ነገሮች ምን ማለት እንደሆኑ አብረን እንመለከታለን። የመጀመሪያው ጉግል አድሰንስ ነው። ጉግል አድሰንስ ላይ ምንድን ነው የሚሞላው? ጉግል አድሰንስ ላይ ከገባ በኋላ ሶስት ነገሮችን እንዲሞላ ይፈለጋል። ስለዚህ የመጀመሪያው ያለውን እያንዳንዱ ነገር ሪቪ አድርጎ መስማማቱን የሚገልጽ ከዛ በኋላ ደግሞ ከጉግል ከዩቲዩብ ፖሊሲ ጋር አብሮ ተጣጥሞ እየሄደ እንደሆነ የሚገልጸውን ነገር መሙላት አለበት። ከዛ እነዚህን ሶስቱን ነገሮች እነዚህን ሁለቱን ከላይ የጠቀስናቸውን ነገሮች ደግሞ እንደተስማማና እነዚህን ነገሮች እንዳያቸው የሚገልጽ ደግሞ ሶስተኛ ሪቪው የሚደረግበት ቻናሉ ሪቪው ተደርጎ ብቃቱን አሟልታል ተብሎ የሚደረግበት ሶስተኛ ደግሞ የሚሞላት ነገር አለች። ስለዚህ ጉግል አልሰንስ ማለት ይሄ ነው። ስለዚህ እነዚህን ሶስቱን ነገሮች ከሞላና ዩቱብ ይህንን አይቶ ብቃቱን አሟልታል፣ ከዛ ወደሚቀጥለው ስት መሄድ ትችላለህ ይለዋል ማለት ነው። በነገራችን ላይ ጉግል አድሰንስም ይሁን ሌሎቹን ከዚህ በኋላ ያሉትን ፎርም ከመሙላቱ በፊት ይሄ ሰው የገንዘብ ጣሪያው መጀመሪያ ወይም ደግሞ እነዚህም ፎርም ለመሙላት የሚያስችለውን አስር ዶላር መሙላት ይኖርበታል። ስለዚህ አንድ ሰው ቻናሉ ሞኔታይዝ ከሆነ ጀምሮ ዶላሩ መቆጠር ከተጀመረ ጀምሮ ልክ የአስር ዶላር ጣሪያ ላይ ሲደርስ ፎርም ሙላ ተብሎ ወይም ደግሞ እነዚህ ቅደም ተከተሎች ተከትለህ ሙላ የሚል መልእክት ይደርሰዋል ማለት ነው። ከዛ በኋላ እንግዲህ እንዳልኳችሁ ጉግል አድሰንስን እንዲሞላ ይደረጋል ማለት ነው። ከዛ ጉግል አድሰንስን ከጨረሰ በኋላ በነገራችን ላይ ጉግል አድሰንስ ላይ የሚሞላቸው ነገሮች አጠቃላይ ሞልቶ እስኪጨርስ ድረስ ምናልባት አንድ ሳምንት ሁለት ሳምንትም ሊፈጅበት ይችላል መልስ እስኪሰጠው ድረስ ማለት ነው። ከዛ እነዛን ነገሮች ካጠናቀቀ በኋላ ደግሞ ታክስ ኢንፎርሜሽን እንዲሞላ ይደረጋል። ታክስ ኢንፎርሜሽን ማለት ምንድን ነው ከሚያገኘው ገቢ ላይ ታክስ የሚቆረጥበት ሲስተም ማለት ነው። ይሄ ግዴታ ስለሆነ የአሜሪካ መንግስት የሚቆርጠው ታክስ ስለሚኖር የታክስ ኢንፎርሜሽን እንዲሞላ ይደረጋል። ታክስ ኢንፎርሜሽን ላይ ማለት ይሄ ታክስ ኢንፎርሜሽን አሜሪካ ወይም ከአሜሪካ ውጭ ላሉ ሰዎች ደብሊው ኤፒኤን የሚባል ፎርም ነው። ስለዚህ ይሄንን ፎርም እንዲሞላ ይደረጋል ማለት ነው። ስለዚህ ሁሉም የኮንቴንት ክሬተር ይሄንን የታክስ ኢንፎርሜሽን ሳያሟላ ወደሚቀጥለው ስቴፕ እንዲሄድ መሄድ አይችልም ማለት ነው። ከዛ በኋላ ደግሞ ፔመንት ሜተዱ ነው። ይሄ ፔመንት ሜተድ ማለት ደግሞ ገንዘቡ በየትኛው አካውንትህ ነው እንዲገባልህ የምትፈልገው የሚለው ነገር ነው። ስለዚህ በማንኛውም ሎካል አካውንቱ እንዲገባለት ይህንን የፔመንት ሜተድ መጠቀም ይኖርበታል ማለት ነው። ከዛም በተጨማሪ ደግሞ በዋይር ትራንስፈር ነው፣ በቼክ ነው፣ በምንድን ነው፣ እነዚህ እነዚህ ነገሮች አጠቃላይ የባንክ ዝውውር ሲስተሙን እንዲሞላ ይደረጋል ማለት ነው። ይሄ ደግሞ የባንክ ዝውውር ሲስተሙን እንዲሞላ መደረጉ ደግሞ ገንዘቡ በቀጥታ በአካውንቱ ገብቶ ክፍያውን እንዲያገኝ የሚረዳው ስለሆነ ነው ማለት ነው። ስለዚህ ይህንን ማድረግ ይኖርበታል። ከዛ በኋላ እንግዲህ እነዚህ ነገሮች ከሞላ በኋላ የተለያዩ በተለይ በተለይ ደግሞ እንደዚህ አይነት ነገሮች ላይ እነዚህ ኢንፎርሜሽን ሲሞላ መዘግየት ሊኖር ይችላል። ምን አይነት አንዳንድ ሁኔታዎች ሊኖሩ ሲችሉ ዝርዝሩን በትክክል መሙላቱን ማጣራት በጣም አስፈላጊ ነው። ምክንያቱም አንዳንድ ጊዜ አንዳንድ የኮንቴንት ክሬተሮች በዚህ ቦታ ላይ ደርሰው አንዳንድ ፎርሞችን ከሞሉ በኋላ ፌል ሊያደርግባቸው ይችላል፣ ሊዘገይባቸው ይችላል። ስለዚህ ይህንን የሚሞሉበትን መንገድ በተመለከተ በጥንቃቄ እንደገና ዝርዝሩን መመልከታቸው በጣም አስፈላጊ ነው ማለት ነው። ከዛ በኋላ ደግሞ የሚቀጥለው አይደንቲቲ ቬሪፋይ ማድረግ ነው። አይደንቲቲያችንን ቬሪፋይ የምናደርገው በተቻለ መጠን በፓስፖርታችን ቢሆን በጣም የተሻለ ነው። አንዳንድ ጊዜ በዲጂታል አይዲ ይባላል መንጃ ፍቃድ፣ እንኳን ያው አሜሪካ ውስጥ ላሉ ኮንቴንት ክሬተሮች ነው በአብዛኛው የሚፈቀደው ግን ብዙ ጊዜ በፋይዳ መታወቂያችን ወይም በፋይዳ ዲጂታል መታወቂያችን ይባላል። አንዳንዶች ደግሞ በፋይዳ ዲጂታል መታወቂያ አይዲንቲቲያቸውን ቬሪፋይ ለማድረግ ሞክረውም ያልተሳካላቸው አሉ፣ ወይም ፌል ያደረገባቸው አሉ። ስለዚህ በተቻለ መጠን ምንም አይነት ጥያቄ የሌለው ፓስፖርታችን ስለሆነ የታደሰ ፓስፖርት ይዘን በዛ ፓስፖርት አማካኝነት አይዲንቲቲያችንን ቬሪፋይ እንድናደርግ ይጠበቅብናል። ከዛ በኋላ እዛ በተለይ ደግሞ የምንሞላው የፖስታ ቁጥር አለ አድሰንሳችን ላይ የፖስታ ሳጥን ቁጥራችን አጠቃላይ አድራሻቻችንን እንሞላለን። ከዛ በኋላ ይህን አይደንቲቲያችን ቬሪፋይ ስናደርግ ያ ቬሪፋይ የምናደረግበት ቁጥር የሚመጣልን የሚሰጠን ቁጥር አለ። እነዛ ቁጥሮች የሚመጡልን በሞላ ነው ፖስታ ሳጥን ቁጥር አማካኝነት ነው። ስለዚህ አዲስ አበባ ላይ ከሆነን አንድ ሺ ኮዱ አንድ ሺ ነው አንድ ሺ ሞልተን ዝም ብለን ሄደን ከፖስታ ቤት በሚመጣልን መሰረት መቀበል እንችላለን ማለት ነው ፖስታ ሳጥን ቁጥር ካለን ደግሞ ወይም ደግሞ የሌሎች ዩቲዩበሮችንም ሊሆን ይችላል፣ የዘመዶቻችንም ሊሆን ይችላል። የማንኛቸውንም የምናምናቸውን ሰዎች ፖስታ ሳጥን ቁጥር ቁጥርም ጭምር ቁጥሩን እዛ ላይ መሙላትም እንችላለን። ስለዚህ በዛ መንገድ ይሄንን አይደንቲቲያችንን ቬሪፋይ የምናደርግበትን መንገድ እንከተላለን ማለት ነው። ከዛ በኋላ ያ ቁጥር ከመጣልን በኋላ እንሞላዋለን ማለት ነው። ከዛ አይደንቲቲያችን ቬሪፋይ ተደረገልን ማለት ነው። ከዛ በኋላ የፔመንት ትሬሾልዱን ማወቅ ነው። የፔመንት ትሬሾልድ ማለት በሌላ አባባል የክፍያው ወይም ዝቅተኛው የገንዘቡ የክፍያ ጣሪያ ማለት ነው። ይሄ መቶ ዶላር ነው። ስለዚህ አንድ ሰው ገንዘቡ መቶ ዶላር እስካልደረሰ ድረስ በአካውንቱ ምንም አይነት ገንዘብ አይገባለትም። አንዳንድ ጊዜ ደግሞ መቶ ዶላር ሳይሞላ ወደ ሁለተኛው ወር ሊዛወርብን ይችላል ወይም ደግሞ ከዛም በኋላ ሊቀጥል ይችላል። ይሄ እንደምንድን ነው የሚወሰነው? ቪዲዮዎቻችን ላይ እንደምናገኘው እይታ መጠን ነው የሚወሰነው። ስለዚህ አደኛ የምንሰራው የቪዲዮ አይነት ይወስነዋል ሁለተኛ ደግሞ በዛ በቪዲዮ በምንሰራው የቪዲዮ አይነት ደግሞ ወይም ኮንቴንት የሚታይልን የእይታ መጠን ምን ያህል ነው፣ ምን ያህል ነው የሚያስገኝልን? አሁን እያንዳንዱን ገንዘባችን መቁጠር የሚጀምረው በሚታይልን መንገድ ነው ማለት ነው። ስለዚህ መቶ ዶላር ከሞላ በኋላ ግን በ21ኛው ወር በወሩ በ21ኛው እስከ 25ኛው ነው የሚገባው። ይሄ እርግጥ ከዛ በኋላ የሚጀመረልን የክፍያ ሲስተም ነው። ግን ለማንኛውም ልክ መቶ ዶላር ከሆነ ጀምሮ ወሩ በገባ በ21ኛው እስከ 25ኛው ባለው ቀን ላይ ገንዘባችን በአካውንታችን ይገባልናል ማለት ነው። ከዛ አጠቃላይ እነዚህን በሙሉ የሚያስፈልጉንን የሞላናቸውን ፎርሞች አይዴንቲ ቬሪፋይ ያደርግንበትን ነገር እያንዳንዱን ነገር ሰብሚት ማድረግ ነው። ቬሪፋይ ከተረገልን በኋላ ሁሉ ነገራችን ከታወቀ በኋላ ክፍያ በየወሩ ማግኘት የምንችልበት ሲስተም ይዘረጋልናል ማለት ነው። እንዳልኳችሁ አንዳንድ ጊዜ ክፍያችን በወሩ እስከ 25ኛው ድረስ የሚፈለገው የገንዘብ መጠን ሳይደርስ ከቀረ ወደሚቀጥለው ወር ይዛወራል። ከዛ በኋላ በሚቀጥለው ወር ላይ አንድ ላይ እንደገና ከሚቀጥለው ወር መጀመሪያ ጀምሮ ደግሞ ከሚቆጠርልን የገንዘብ መጠን ጀምሮ ደግሞ አንድ ላይ አድርገን እናውጠዋለን ማለት ነው። እንግዲህ አንድ ሰው እነዚህን ሁሉ ነገሮች የሚያደርገው መቼ ነው? የዩቲዩብ ቻናሉ ብቃቱን አሟልቶ ክፍያ መቀበል ትችላለህ ወይም ደግሞ ከዚህ በኋላ ቻናልህ ሞኒታይዝ ሆነዋል ከተባለ በኋላ ነው ማለት ነው። ስለዚህ እንግዲህ ቻናላችሁ ይህንን ሁሉ ብቃት አሟልቶ ሞኒታይዝድ ሆናችኋል የተባላችሁ ከዚህ በኋላ ያለውን መንገድ እነዚህን በመከተል ገንዘባችሁን በቀላሉ ማግኘት ትችላላችሁ ማለት ነው። ስለዚህ ዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስላል። ቪዲዮን እንደወደዳችሁ ተስፋ አደርጋለሁ። በተለይ ደግሞ ወደዛ ወደ ሞኔታይዜሽን ደረጃ ለመድረስ የዩቱብ ቻናላችሁ ላይ ሆናችሁ ጥረት ለምታደርጉ ሁሉ በተለይ በተለይ ደግሞ በአንድ ዓመት ውስጥ የፐብሊክ ዋች አውራችሁን አራት ሺህ ፐብሊክ ዋች አውራችሁን ለመሙላት በጣም ጥረት ማድረግ ይጠበቅባቸዋል። ሁላችንም ማለት ነው እኔንም ጨምሮ። ከዛ በኋላ አንድ ሺህ ሰብስክራይበርስን መሙላት ይኖርብናል። ስለዚህ እነዚህን ካሟላን፣ እነዚህን ስቴፖች በመከተል ወይም ቅደም ተከተሎችን በመከተል እና በመሙላት የገንዘብ ክፍያችን በእጃችን እንዲደርሰን ማድረግ እንችላለን። ይህ ቪዲዮ ይህንን ይመስላል እንደወደዳችሁ ተስፋ አድርጋለሁ። የሚቀጥለው ደግሞ በሌላ ቪዲዮ እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ እንድታደርጉ ከወዲሁ ልጋብዛችሁ እወዳለሁ። እንዲሁም ላስታውሳችሁ እወዳለሁ፣ ይህን ቪዲዮ ስለሚጠቅማቸው ለጓደኞቻችሁ ሼር አድርጉላቸው። እንደዚሁም ቪዲዮውን ላይክ አድርጉ። በሚቀጥለው ደግሞ በሌላ አስተማሪ ቪዲዮ ይዤላችሁ እቀርባለሁ። እንገናኛለን። መልካም ጊዜ